ቀጣ ነው። ይሄ ሙድ እኮ ነው እያያዘባችሁ ያለ ማለት ነው። አመጣጡን ሳቅ አመጣጣችሁ ስሰማ ማለት ነው። እና እላችኋለሁ ይሄ ሰውዬ ማለት ነው፣ ተወንድሜ የምናባት ነው የምትፈልሰው፣ አንተ ሸለፈታ ማለት ነው። ይሄ እኮ ማለት ነው። አንቺ ስዬ እኔ ልቀጥረው ነው። ለምን ብትኝ የወንድሜን ጫማ ሊጠርግ እንዲጠርግ ይካሄድበታል ይሄ ልጅ በደንብ አድርገን እንረግተዋለን። ሄድበት የኔ ጠንበለ ወይኔ፣ የኔ ጠንበረ የኔ በጥባጭ የኔ እስኪ ፍቅሬ ልግለጽለት። አንተ የኔ ጠንበረ፣ የኔ መከታ፣ የኔ አለኝታ፣ የኔ ሁሉ ነገር አንተ ብቻ እኮ። የኔ ረባል ማንን ለማስቀናት ነው? ዛሬ አንተ ጠፍተህ ይሆንልካ እኔ የስ የሚባሉ ሰዎች ጸጥ ብለዋሉ። አንተ ስጠፋ በእንትን እኮ የሰው ልጅ እኮ እኮ ነው።

አንተ ደግሞ ችግር እኮ ወንድም፣ ቤቲ አንገትህ የምትደፋው ነገር ነው። ተቶክቶክ ሊያስጠረረ ይፈልግ አሁ እንደዚህ አየሽ? ያሁን ቀብራራ እኮ ቀብራራ የአባቱ ልጅ ውይ ጋሽ እኮ ልጅ ወልደዋል፣ እሱ ወልደዋል። ጥፍሩ ራሱ ብቲ ጥፍሩ ራሱ እናቴ፣ በኔ ወጥቶ በኔ። አሁን ይኸውልሽ፣ እኔ እሱ ኢትዮጵያዊ ነው አደለሁም ብለሻል። የኢትዮጵያ ደስ ይከፈል አደለሁም ብለሻል። አላቃችሁ አታቆኝም፣ ስትደባደሩም የለው ምስኪን ልጅ። ቆይ ምንም ነው የሚጠላው? ቆይ ይሄ ልጅ እንደው ከሰው አሜን አሜን የሚያውቅ ድንቀት የሆኑ ስምን ሲጠሩ ምራሳቸው ተጉሮሯቸው ጋር ይጣበቁ፣ የሰሩት አይበርክትባቸው። በክፉ ሚያይክ እቺ ደግሞ ማነች የምትባለው? ደግሞ እናንተ የት ነበር? ሽኮ ጥርሷን ነክሳብን መጣች ደግሞ መጣ ወንድም ሚለደፍፍ ወንድም። አሁን ይህን ሰው እያካይበት ቆይ፣ ላሳዩሽ። ቆይ ቲጂ ቆይ ቲጂ የሚያደኝ አቤራ እና ኤፍሬም ምን ይመስላችኋል? ኳስ ሜዳ ወስደናችሁ እሺ፣ አሳዩ